አላህ ከዓርሽ በላይ ነው አላህ ያለ ቦታ ነው ብዬ ተናግሬ አላውቅም ግን አራህማኑ ዐለል ዓርሽ እስተዋ ነው ወደዚያ እንመጣበታለን ችግር የለውም ካነ ላሁ ወለም የኩን ሸይኡን ገይሩህ አለችኝ ከእሱ ውጭ ምንም ሳይኖር የነበረ ነው ብዬ ስመልስላት ምን አለች መሰላችሁ ወላሂ አላህ ያሳያችው ማለት ነው ምንም እኮ እኛም አንለውን ወላሂ የማይገጣጠም ምንም የማይመስል የሚያወሩት ወላሂ ከዛ ምን አለችኝ በትክክል እንዴት ታዲያ አላህ ስብነሁ ወተላ ከፈጠረው ነገር አርሽ ላይ ይቀመጣል። ስለዚህ አላህ ተላ ያለ ቦታ ያለ ነው ያለ አቅጣጫ ያለ ጌታ ነው አ አለችኝ እ አላሁ መውዱን ቢላ መካን አለችኝ። እንግዲህ የሻ መረጃ ነ በዲስ በቁርአን የለ ላ ከቀልባቸው የራሳቸውልባቸው ፈልገ ተፈላሰ ያመጡት መረጃ ነ ስለዚህ ህን ብትዝ ይሻልሃል ወንዲም በአላህ እያሻረክ መሆንህን ግን ወቅ አላ ሄዲስተህ ሲጀመር፣ ይህ በአላህ መሻረክ ማለት እኮ የአላሁ ስብሃን ታላ አምልኮንና ኢባድያን ለሌላ አከል ማጋራት ነው ማለት ነው። ልልክናንተ እንዲ የምታረጉት ለፍጡራን ለቀብር እንየምታመልኩት አይነት ለሰውን የምታመልኩት አይነት እንዴዛ ነው ያ ነው ሽርክ የሚባለው ነገር። ሽርክ የሚባለው ነገር የአላሁ ስብሓንሁ ወተዓላን ሀቅ ለሌላ መገዛት ማለት ነው። ይሄ ነው ሽርክ የሚባለው ነገር ማለት ነው። እያወቃችሁ ከዛ እንዴ ያለች ሻሃድ ያዝ ያለች ችግር የለውም። ከዛ እንደገና እኔም ብዬ መለስኩላት። እኔ አላሁ ስብሓን ወተዓላን አርሺ ላይ ተቀመጠ አላልኩም አልኳት። አርሺ ላይ ተቀመጠ ብያለው እንዴ አላሁ ስብሓን ወተዓላን ስላት እና ለምን አህባሽ ብለህ ትሳደ ባለ ከአርሽ በላይ ነው ብለህ ስለምታምን አይደል? እንዲ አለችኝ። አያችኋት መጀመሪያ ምን ነበር ያለችው መሰለቻችሁ? አርሽ ላይ ለምን ነው ይቀመጣል ያልከው ነበር ያለችኝ። አርሽ ላይ እኔ ይቀመጣል እላለሁ እንደ ስላት፣ እንደገና ምን አለችኝ መሰላችሁ? እና ለምን አህባሽ ብለህ ትሳደ ባለ ከአርሽ በላይ ነው ብለህ ስለምታምን አይደልም? እንዲ አዎ፣ አላህ ስብሃነሁ ወተዓላ ሰማይና ምድርን ከፈጠረ በኋላ ከአርሽ በላይ ከፍ ብሏል። በሱረቱል ፍርቃን ይነግረናል። እንደገና ደግሞ ሱረቱ ጣሃ ደግሞ አርራህማኑ ዐለል አርሽ ስተዋ ይለናል። አላህ ስብሃነ ወተዓላ አዛኙ ጌታችን ከአርሽ በላይ ከፋለ ይለናል። እኛ አላህ ስብሃነ ወተዓላን ከአርሽ በላይ ከፋለ ነው እንጂ የምንለው አርሽን ይገለገልበታል፣ ይጠቀምበታል፣ ይቀመጣል፣ ይቆማል፣ ይተኛል አንልም። ይሄ የራሳቸው ፍልስፍና ይላሉ የምትሉት ነው እንጂ እኛ አህለ ሱና ወለ ጀማዓዎች አርራህማኑ ዐለል አርሽ ስተዋ ከአርሽ በላይ ከፋለ አለ ቁርአኑ ያለልንን ነው እናንተ እኮ ቀልባችን ያኔ ቀልባችን ካልተቀበለው ቁርአንም ይሁን የነቢያችን አለህ ሰላት ወሰላም ንግግር ይሁን ቀልባችን ካልተቀበለው አይደለም ብለን ነው የምንለው፣ የሚሉ ኡስታዝ እኮ ነው ያላችሁ እናንተ ማለት ነው እንጂ እኛ አህለ ሱና ወልጀማዐዎች አላህ ስብን ታላ አርሽ ላይ ተቀመጠ አንልም። ላኪን ረሕማን ፈውቀ ልዓርሽ ከአርሽ በላይ ከፍ አለ አላህ ስብን ታላ እንዲዚህ ነው የምንለው እንጂ አርሽን ተገለገለበት፣ አልተገለገለበት አንልም። ይሄ የራሳችሁ ፍልስፍና የምጨምሩት ነው። ወላ አላ ሂዲ አይስጣችሁ። ሻሃድ ያዛልሽ ደግሞ አላሁ አክበር።